ሰላም እንዴት ናችሁ ሙስሊሞችም ክርስቲያኖችም እስቲ ምርጫ ሰጣችኋለሁ ከሰሞኑ ከእፎይ ጋር ተያይዞ በተነሳው ርዕስ ዙሪያ ኮሜዲያን እሸቱ መለሰ ከሰራው ቪዲዮ ጋር በተያያዘ ኮሜዲያኑ ላይ የተለያዩ ወቀሳዎች እየተሰሙ ይገኛል በተለይም ከሰሞኑን ከተነሱት አስተያየቶች መካከል ጎልቶ በማህበራዊ ሚዲያ ላይ ሲዘዋወር የነበረው አስተያየት ይህ ነው ለወንድሜ እሼ ይላል፣ ሲጀምር። ርዕሱን ግልጽ ደብዳቤ ለእሸቱ መለሰ ልል ብዬ ጀመርኩና የሆነ ፖለቲካዊ ዘይቤ ያለው ቤተሰብነት የራቀው መሰለኝና ተውኩ፣ ትለናለች ማርያማዊት ለኮሜዲያን እሸቱ ባስተላለፈችውና ብዙዎች በተጋሩት መልእክቷ። እናም በዝርያ መሰሌ፣ በክርስቶስ ወንድሜ፣ በዜግነት የሀገር ልጅ በዘመን እኩያዬ ለሆነው እሼ ጥቂት መልእክት ልሰድለት ፈለግ። እኛ እያልኩ የማወራው እንዲያ ማለቴ ራሴን ብዙ ለማድረግ ወይም እንደ ነገሥታቱ ወግም አይደለም። መልእክቱ በአንድ ጭንጋፍ የተጻፈ ቢሆንም የሚጋሩት ጥቂቶች አይጠፉምና ብዬ ነው። ቢያንስ ፖስቱን በመውደድና በማጋራት ሪያክሽን የተሳተፉትን ያህል እንኳ የሐሳብ አንድነት አያጣም። እናልህ ወንድሜ እሸቱ፣ እኛ ወገኖችህ የሀገርህና የቤተ ክርስቲያንህ ልጆች ብቻ አይደለንም። በስኬትህ የተደሰትን በቀልዶችህ ዘናያል። በየገጾችህ እየገባን ደወልን ተጫኑ ስትለን የምንጫን ፎሎ አድርጉ ታብታብ ኮፒ ሊንክ አድርጉ ስትለን የምንታዘዝህ ጭምርነን ባንጠራም በሰርግህ የፈነጠዝን በበጎ አድራጎት ስራ የተባበርን ከገንዘብም ከሐሳብም የአቅማችንን የለገስ። እኔ አንተ ፊት የምቆም ሰው አይደለሁም ከሚለው ዝማሬ ጋር አብረን እያነባንም ነን። በዚህ ሁሉ የዓላማና የስሜት ትስስራችን ውስጥ ሁልጊዜ አንተ ተናጋሪ እኛ አድማጭ መሆናችን ደግ አይደለምና አንዳንዴ እንኳን ብትሰማን ብለን ይህን መልእክት ልከንልሃል። የረጋው ነገር ሲናጥ መገላበጥ ተፈጥሮአዊም አይደል? ሰማያኑ ነባቢያን በመሆናችን እንደማትከፋብን ተስፋ እናደርጋለን ትላለች። ከሰሞኑ የለቀቀው ቪዲዮ ላይ እኛ ክርስቲያኖችን ኢትዮጵያዊነትን አስታከ ጎሸም ልታደርገን እንደቃጣ ተሰምቶናል። ለዓመታት ባልንጀራህና ለሰርግህ ከጎነ ለቆመ አንድ ሰው ብለህ ሚሊዮኖች የሆነውን እኛን የመንፈስ አጋሮችህን አስቀይመህናል። ንግግርህ እውነት ላይ ተመስርቶ አመክንዮ አሳማኝ ሆኖ ቢያስከፋን ኖሮ እንደ ኮሶ እየመረረንም ቢሆን ቧጥኖ ነበር። ነገር ግን ተጨባጩን አቅ የሸፈጠ ፍትሕ ወርትን የረገጠ በመሆኑ ልንመልስልህ ወደናል። የጠቀስካት ኢትዮጵያ ወላጆቻችን የኖሩባት እኛም በከፊል የምናውቃት በመሆኗ የምናውቀውን ለማስረዳት የሰርግና የሚዜ ነገረ ዘርቅ ውስጥ መግባት አይጠበቅብህም ነበር። የገለጽካት ኢትዮጵያ ግን ለዛዋ እየጎመዘዘ ለሃያዋ እየተለወጠ እንደሆነ አይታየህምን? እንደሆነ አይታየምን? ምናዊ ጥበብና የመድረክ ሰው አይደለህ እንዴ? እንዴት አርቀህና ጠልቀም አይተሳነህ። ባለፉት 20 ዓመታት ብቻ ከስልሳ የሚልቁ አብያተ ክርስቲያናት በአክራሪ ጽንፈኞች እንደወደማ አታውቅምን? ወይስ ማወቅ አልፈለክም? በመቶዎች የሚቆጠሩ ካህናትና ምእመናን እንደተገደሉ፣ ሺዎች እንደተፈናቀሉስ፣ አሁን በዚህ ዘመን እንኳ በአርሲና በዙሪያው ስልታዊ በሆነ መንገድ ክርስቲያኖችን የማጽዳት ሥራ እየተሠራ እንደሆነ፣ በዚህም ብዙዎች እያለቀሱ እንዳሉ አልሰማህምን? እንኳ ለአንድ የመረጃና የጥበብ ሰው ይቅርና እንደ እኛ ላለ ተርታ ሰው የማይሰወረውን የአክራሪዎቹን ስልታዊ ዕቅድና ማስፈጸሚያ መንገድስ አላየሁም አልሰማሁም፣ ትለናለህን? አየህ፣ አላውቅም ካልክ በማታውቀው ነገር መቀባጠር ይሆንብሃል፣ እያወክ ከሆነ ደግሞ ለተሰቀልክበት የእውቅና ማማ ስትል መራራ እውነታችንን እየሰዋ እንዳለ እንረዳለን። ከቅድስት ቤተ ክርስቲያን የአስተምሮ ዘርፎች ውስጥ አንዱ የሆነውን እቅበተ እምነት በውክልና ስም ለመቃው መሞከር አሳፍሮናል። ግን ይህች ውክልና የምትላት ነገር ምንድናት? ስለ ጌታ እውነት መመስከርና አሰትን መጋፈጥ በእያንዳንዱ ክርስቲያን ጫንቃ ያለ ዕዳ እንጂ የመዋቅር ፈቃድ የሚያስፈልገው ደንብና መመሪያ እኳ አይደለም ነወይስ ቤተ ክርስቲያንና ቤተ ክህነትን ከማይለይ ፈቃድና ዕውቀት ያለው ክርስቲያን ሁሉ የሕይወት ራስና የመዳን ቀንድ ስለ ሆነው ጌታው በቅንዓት እንዲመሰክር የሚያደርገው አምላካዊ መግቦቱ እንጂ የሕግና የአስተዳደር ጉዳይ አይደለም። እንዲህ ያለው መንፈሳዊ ሰልፍ ውስጥ ለመግባት ባትታደል እንኳ ይሆን ማድነቅ አሊያም ዝም አይነቅ ዝም ማለት ያባት ነበር። ከዚህ አልፎ ዕውቅናና ሚዲያ ተጠቅሞ በተጣበበ ነገር መራቀቅ ለባላ ጋራ በትር የማቀበል ያህል ማሽቃበጥ እንዳንተ ያለ ሰው ፈጽሞ አይጠበቅም። ስለምንወድህና ስለምናከብርህ እንጂ ብዙ ልንልህ እንችል ነበር ትለናለች። ጌታችን ዘመን ያመጣውን ፕላትፎርም አንተ ሕፃናትን በማጎልመስ ዋዛና ፈዛዛ ጨዋታና ዘበት በማቅረብ ለዝናና ለገንዘብ ምንጭነት ስትጠቀምበት አልተቃወምንህም። ሌሎች ያለ አንዳች ስጋዊ ጥቅም ያውም በነፍስ እየተወራረዱ ለቅዱስ ወንጌል እውነት ቢያውሉት ለምን ይከፋሃል? እናም እባክህ እንለምንህ፣ የእኛ ሥራና እውነት ከምቾት ቀጠና ያወርደኛል፣ ከታችኛው ደርብ ካስተኛኝ፣ ዮናሳዊ እንቅልፍ ያነቃኛል ብላ ትስጋ። አጎል ሥጋት ሐሳብን ያበላሻል፣ እይታን ያዛባል። እናታችን ሔዋንን የጥፋት ዛፍ ያስጐመጃት ለሞት የሆነው ለሕይወት የመሰላት በምክረ ከይሲ ሐሳቧ በመበላሸቱ ነውና፣ እናም ወንድማችን እባክህ ነቃ በል ይላል። ከሰሞኑ በስፋት ሲዘዋወር የነበረው ለኮሜዲያኑ ማርያማዊት በተባለ እህታችን የተጻፈው መልእክት። እናንተስ በሰሞኑ ጉዳይ ዙሪያ በዚህም መልእክት ላይ ምን ትላላችሁ? ይቆየን። ተዋህዶ ዶክመንተሪ የዩቱብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት የቤተ ክርስቲያን መረጃዎችና ሌሎችም መንፈሳዊ መርኃ ግብራትን ማግኘት ይችላላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ተዋህዶ ሃይማኖት ታነሰሻል በመንፈስ ቅዱስ